ወደሽ ከተደፋሽ ቢረግጡ ሻይድ አይክፋሽ፣ የሚባል አባባል አለ። ቀጣይ ይሄንን ቅመሞች፣ ብር ካልተላከልህ ወተክ መልስ ስጠን፣ ዝም ካልክ ባላየ ለሽ ካልግ። መጀመሪያ እኔ ምን ማለት እንዳለብኝ አላቅም። እኔ የምንናገረውን ነገር ለይተን ለምን አናቅም? ግን እኮ ሀይሚዬ ምን አለች? ስቶሪ ላይ ይቼ ይቼ ሄድባታል። ቆይ ጠባብ አእምሮ ያለው ሰው ምላሱ ረጅም ነው አለች። ሰላም ጤና ይስጥልኝ፣ ውድ የተከበራችሁ የቻናል ተከታታዮች፣ ዛሬ በጣም ተናድጄና ተበሳጭጄ ነው የመጣሁት። እኔ በመሰረቱ ከብሩኬ ጋር የግል ኬዝ፣ የግል ጸብ የለብኝም አንዳንድ ጊዜ ለሃይሚ በሚሰጣት ክብር ሰው እንድትሰደብ በሚያደርገው ነገር ስለምበሳጭ አንዳንድ ነገሮችን እለዋለኝ። በዚህን ያክል ግን የቅናት መንፈስ የተጎናጠፈ ያስመሰለ ጥላቻ የለብኝም። ነገር ግን ይቺ ልጅ ምናለች? ከፊት ቦይስ ሪከርዷን ያስደመጥኳችሁ ልጅ ማለት ነው። ከዚህ በፊት እኔ ወጥቼ የሰራሁት ቢዶ አለ እሱ ደግሞ የብሩክን ክብር በማይነካ መንገድ ነው ያወራሁት ማለት ነው ምንድን ነው የሆኑ ሴቶች አሉ ስም ዝርዝራቸውም አለኝ በወር መቶ ሀምሳ ሺህ ይልኩለታል ነገር ግን ያው የእናተን ሳጨርስ የእናተን ቤት ምናምን ሳጨርስ ለሀይሚ ፍቅር እንዳትገልጥ በማለት እንደዛ እያሉ እየደለሉ የያዙት አሉ እና መረጃውም ደርሶኛል ምናምን ብዬ አውርቻለሁኝ አሁድ መረጃው አለኝ ግን አውርቻለሁ አላወጣሁም ለምን ይሄ ማለት ለቡሩኬ ውድቀት መመኘት ማለት ነው። መረጃ ዛ ጋ ቢወጣ ማለት ነው። እኔ ዛን ያክል የግል ችግር የለብኝም፣ ስር የሰደድም ጥላቻ የለብኝም። ነገር ግን ያንን በማለቴ አሁን ላይ ትንሽ የሆነ በዛ በሰዓቱ በሰዓቱ ያንን ወጥቼ ልል የቻልኩትኝ በሀይሚ ስለተመጣብኝ ነው። ፍቅሩን እንዳይገልጥላት የሚያደርጉት ነገር አለ ስለተባለ በቃ ተናድጄ ነው ቪዲዮ ልሰራ የቻልኩት እንጂ ይሄ ፐርሰናሊቲ ነው የእሱ ነው፣ መብቱ ነው የግል መብቱ ነው። ማንም ሰው ከፈለገ ስጋቸውን ቆርጠው መስጠት ይችላሉ፣ መብታቸውን የፈለጉትን ነገር ማድረግ እኔ አልቃወምም። የሚያስደስታቸውን ነገር ማድረግ ይችላሉ። ነገር ግን እዛ ውስጥ ደግሞ ሀይሚ ስለተጠቀሰች ከሀይሚ ጋር የተያያዘ ነገር ስለሆነ እንደ ሴት ልጅ ተሰማኝና ተናደድኩኝና ቪዲዮ ሰራሁኝ። የችኛዋ ግን ቅርሻት ምን አለች? ብሩኬ የመዳም ቅማሞችን ብር ትበላለ፣ ወጥተ ተናገር የመዳም ቅማም ሲባል አንድ አይደለም፣ አጠቃላይ ነው። የፈጭሽው ማለት ነው። የመዳም ቅማም ዓላማ የለውም ያለው ማን ነው? ሌላው ነገር ደግሞ ብሩኬ በመዳም ቅማም ብር ነው የሚተዳደረ ያለሽ ማን ነው? ለምን የእሱን ውድቀት በዚህ ልክ ካስታውሳላችሁ፣ ከዚህ በፊት ላስታውሳችሁ አብረሽ የመዳም ቅማም ብር ትበላለ ተብሎ ብዙ ሰው ነው የረገጠው። ትክታክ ሳይቀር መነጋገሪያ አድርገውት? ለሀጨህ ንፍጥህ እያሉ ሲሰድቡት ነው የከረሙት። አሁን ይህች ልጅ ትክታክ ላይ ነው። ይሄን ተትክታክ አውርጄ ነው ከኢትዮፕ ተወስዶ ትክታክ ደርሷል። ሌላ ትልልቅ ሚዲያ ያላቸው ሰዎች ልክ እንደ ቡሩኬ ቢያገኙት፣ እጃቸው ቢገባ ይሄን ልጅ ማገርጣት ማሰደብ ነው የሚሆነው። ለምን የዛን ያክል ስር የሰደደ ጥላቻችንን እንነታለን? በነ ቡሩኬ በነ ሀይሚ በነ አብሬሽ ቪዲዮ እየሰራን አምስት አስር እየለቃቀምሽ ለቃቃሚ ማለት ነው እንዴት ጥላቻ የሰደደ ንግግር ታረጊያለሽ? የመዳም ቅመሞች ብር በልተሀል ብለህ ወተህ ተናገር። ለጫም ብሩኬ በመዳም ቅመም ብር ተዳደራል ያለሽ ማለት ነው እንዴ? አንድ ሁለት እነዛ በፍቅር የተያዙ ሰዎች ሊያደርጉለት ይችላሉ። አድርገውለታም አድርገውለታልም ግን አድርጉልኝ ብሎ አይደለም። ወደው ፈቅደው ያደረጉለት ለዛ ነው ወደች ተተደፋሽ ብረግጡሽ አይክፋሽ አልኩትኝ እንዴ? እኛ ከሀገራችን ስንወጣ ጡጦ እየጠባን ነው እንደ ወጣ ነው። የራሳችንን አናቅም እንዴ? ለምን አላማ እንደተሰደደን አናቅም እንዴ? ግድ ሰው መምከር አለብን እንዴ? እኛ ሰው እንዲመክረን መጠበቅ አለብን እንዴ? እኔ ማንም በህይወት የመክሮኛ ያቅም ስደት ነው። የስደት ህይወት አስተምሮኛል። ከቤተሰብ መለየት ናፍቆት አለ። እዚህ እየተረገጥኩኝ ምን አይነት ላይፍን እንደማሳልፍ እኔ ነኝ የማቀው። ያ ሁሉ ሊያስተምረኝ ይገባል። ግድ ሰው እንደዛ ገንዘብሽን ያዥ ወደዛ አታጥፊ ብሎ ስለነገረኝ አይደለም ገንዘቤን ሊዝ እና ላባክን እንትን የምለው ማለት ነው እና ግን ማለት ነው የሰውን ስም ስናጠፋ በመጠኑ ሲሆን ጥሩ ነው። ብሩኬ የመዳም ቅማም ብር በልታ ስት አጠቃላይ በመዳም ቅማም ብር እንደሚተዳደር አድርገሽ ነው ያወራሹ። በውስጡ ብዙ አይነት መልእክት አለው። ቃላቶች ሲሰባጠሩ ብዙ አይነት ቅኔን ይፈጥራሉ። ደህነዝ ማለት ነው አፍሽን አትክፈች። እኔ ምንም እንኳን እኔ እንደነገርኳችሁ ነው ከብሩኬ ጋር የግል ኬዝ የለብኝም ንግግር ስለማይችል ይሄ ድንፋ ደንፋ የሚለው ይሄ ፍጥ ፍጥ የሚለው ለሃይሜ ክብር ስለማይሰጣት እናደዳለሁ። ሃይሜ ንግስት ነች፣ ያ ክብራት ነው ምለው፣ ያ ክብራት የሚገባትን ፍቅር ይስጣት ነው ምለው። ከዛ ውጭ ማንም ስጋዋን እየቆረሰኝ መስጠት ትችላለ፣ ለብሩኬን አይመለከተኝም፣ ምን አገባኝ። ሌላው ነገር ደግሞ ኢትዮብ ላይ በወር ቢያንስ እስከ መቶም ሺ ከዛም በላይ ታገኛለ። ማን ስለ ኢትዮ ገቢ እና ወጪ ተናጋሪ አለሽ? ሚስጥር ለምን ታወጫለሽ? ማን ናውር ያለሽ የቅናት መንፈስ ነው አይደል? እንደዚህ እንዲያስለፈልሽ ያደረገሽ እንዴ። እኛ እኔ አሁን ዩቶብ ላይ ስንት ክፍያ ይገኛል በወር፣ እንዴት ነው የሚቆጥረው፣ ምናምን ነገር ብሎ አንድ ሰው ቢጠይቀኝ፣ ዚ ዩቶብ ላይ ወጥቼ ዩቶብ ላይ አልመልስም። ቢያንስ እንኳን በውስጥ መስመር ለማስረዳት ነው የምሞክረው። ብሩኬ እንደዚህ አይነት ገንዘብ ታገኛለህ ሲሰጡ፣ ለምንም ቢያትልም ምናምን፣ አንችን ብትሰጭ አትጠይም? ፎራ ፎራ ገንዘብ አግኝቶ የሚጠላ ሰው የለም ይለም። ነገር ግን ማለት ነው ስም ስናጠፋ በመጠኑ ቢሆን ጥሩ ነው። የመዳም ቅማም ብሎ እንደዚ ስምን አንድ ጊዜ እንደዚህ ማበሻቀጥ ዋጋ ያስከፍላል። እንደ ቀላል ነገር አንዴው ከአፋችን ከወጣ በኋላ የሆነ ሰው ጋር ደርሶ ያ መልእክት፣ ያ ሰው መታመም ሲጀምር ነው እኛ ዋጋ መክፈል የምንጀምረው ማለት ነው። ለምንናገረው ነገር የሆነ ያሌለ ቁጥብ ብንሆን ጥሩ ነው። ነገር እኮ አይምሮ የሌለው ሰው ምላሱ ረጅም ነው ብላለች ቅማም፣ እየ ልክ እኮ ነች። አንዳንድ ጊዜ ሳንበስል ጥሬ የሆነን ስንቀር፣ ምላሳችን ይረዝምና ሰዎችን እንትን እንላለን ለማጣጣል። የሰዎችን ውድቀት እንድስፍስፍ ብለን እንጠብቃለን። ለምን በዚህ ልክ የጥላቻ ንግግር እንዴ? ብሩኬና ሃሚ ድራማ ነው እየሰሩ ያሉት። በድራማ መሀልም እንኳን ቢሆን ንግግር ያስተካክል። አሁን ትናንትና ሀይሚ እንዴት ነው የእሱን ስሜት የጠበቀችለት። አትለምኒው ሲላት አጠገቧ ያለው ልጅ ምናላ፣ መለመንም ካለብኝ እለምናለሁ ነው ያለችው። እሱ ግን ምንድን ነው ያላት አንቺ ሴትዮ ዞር ዞሩ በይ ሂጂ ከዝ ነው ያላት አይደል አንቺ ሴትዮ ሂጂ ከዝ ብሏታል ውሻ እንኳን ሂድ ከዝ አይባልም ለውሻ እንኳን ምግብ ስንሰጥ አፈር ላይ አንጥልለትም እንጀራ ስንወረውርለት አፈር የሌለበት ቦታ ነው የምናስቀምጠው እና አፈር ላይ ከወረወርን ማንኛው ስራሽ እንዳይቋረጥ ነው ተብለን እንቀነጠጥ ነበረ ልጅ ሆነን ማለት ነው አያችሁ ለውሻ እንኳን ክብር አለ፣ እንኳን ለሰው ልጅ። ይሄ ንግግሩ ነው። እኔ ከብሩኬ የሚያናድደኝ ለምን ያሳጣታል? በሰው ፊት ለምን አያከብራትም? እንደ ሴት ልጅ የሚፈልጋት ከሆነ የልጅናቴ የናት ብሎ ካሰበ የልጅናት የናት ብሎ ካሰበ ለወደፊት ካሰባት ለምን አያከብራትም? ለምን ያገረጣታል የሚለው ነገር ነው እንጂ እኔ የሚያናድደኝ ከብሩኬ በሌላ ነገር እኔ የምናደድበት ነገር የለም። ማንም የፈለገውን ለምን አዋተው መኪና አይገዙለትም? እኔ ምን አገባኝ። ግን ደግሞ የሆነ የእሱን ስም የሚያጠፋ እንዲሰደብ ማድረግ የለብንም በዚህ ልክ ማለት ነው። ሌላው እንደዚህ ገስት ከፍታችሁ ምን አባክ አፈር ብላ ተደፋ ምናምን ነገር አትበሉ። ለምን ትሳደባላችሁ? ከቻላችሁ፣ ስተት እዚህ ጋ ነው፣ አርም ብላችሁ አትመክሩትም እንዴ? ገስት ከፍታችሁ የምትሳደቡት ትልቅ ሰው እኮ ነው። እነዚህ ሰዎች ደግሞ ብሩኬና ሀይሚ ነገር ማሬ ስኳሬ ምኔ ምኔ እያሉ ሰዎች ይመጡላችኋል። ከዛ ስትገረጫለሽ አዳሜ ዛሬ ምን አባክ ይሳባ ስትየ ነበርሽ ማለት ነው እንዴ ታው የምናደርገውን ነገር ለይተን ብና ጥሩ ነው። የምሬ ነው የምላችሁ። እኔ ማንም ብሎኝ አይደለም? ማንም ብሎኝ አይደለም። አሁን እኔ የሰማሁት ነገር አለ፣ ግን አላወራም። ለምን ስራቸውን ማበላሸት ስለማልፈልግ። ይሄ ድራማው ቀጣይነት አለው። እከሌከሌ ይመጣል፣ እንደዛ አይነት ሁኔታ ነው የሚቀጥለው ምናምን ብሩኬ እንደዚህ ብሎ እንደዚህ ብቻ አለ። የሆነ የሰሞት ነገር ትናንትና በፎቶ አስደግፌ ምናምን ብዬ ነግሬያችኋለሁ። የምትመጣም ሰው አለች፣ ማንነቷን አውቃለሁ፣ ነግራችኋለሁ ብያችሁ ነበረ። ነገር ግን በውስጥ መስመር ኖ ቃልዬ፣ ስራ አታበላሽ ታይ ምናምን ነገር ስላሉኝ በጣም የማከብራቸው ሰዎች ሀሳቤን ቀየርኩና ተውኩኝ። አላወራም። ልክ ናቸው። ስራቸውን ማበላሸት የለብኝም። መተው እንትን ሲሉ እና አብረን የምናይ ይሆናል። አለቀ። እኔ ታይ ስባል የምተውበት እንትን አለ። የማልተውበት ነገር ደግሞ አለ። ሀይሜ ስትነካብኝ እኔ እናደድና አንዳንድ ጊዜ የሆነ ቃላት ወረውራለሁኝ ግን ደግሞ ይሄ በጣም ወንጀል ነው ማለት የመዳምን ቅማንብር ትበላለህ፣ ወጥተህ ተናገር ማለት በጣም ወንጀል ነው። አጠቃላይ በመዳም ቅማንብር የሚተዳደር አደረጋችሁት እኮ ልጆች።